ኢትዮጵያ በኢፍትሐዊነት ያጣችውን የባህር በር ጥያቄ እናሳካዋለን ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የባህር በር ጥያቄ ለትውልድ የሚተላለፍ ሳይሆን በእኛ ምላሽ የሚያገኝና የሚፈታ መሆን አለበት ሲሉ አምባሳደር የሺ መብራት መርሻ ገለጹ። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ሥራ እንዲጀምሩ ጥሪ ቀረበ። ከውጪ የተለያዩ ሀገራት ውጪ ጉዳይ ሚኒስትሮች በጋዛ ጉዳይ ለመምከር በኢስታንቡል መሰባሰባቸው ተሰማ። ሰላም ጤና ይስጥልን፣ ውድ የሐሳብ ወዳጆች እንደምንውላችኋል። ከሀገር ውስጥና ከውጭ የመራረጥናቸውን ዜናዎች ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረግነው ዜና እናልፋለን። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በኢፍታዊነት አጥተዋለች ያሉትን የባህር በር ጥያቄ እናሳካዋለን ሲሉ በትላንትናው ዕለት ታስበው በኋላው አምስተኛ ዓመት የመከላከያ ሰራዊት የሰሜን እዝ ጥቃት መርሃ ግብር ላይ ተናገሩ። ፊልድ ማርሻሉ በአምስተኛ ዓመት ዝክረ ሰሜን እዝ መርሃ ግብር ላይ ባደረጉት ንግግር መከላከያ ሰራዊት ህይወቱን ከሰጠለት ህዝብ ውስጥ የወጡ ጥቂት ከሃዲዎች ጥቅምት 24 ቀን 2013 ዓ ም ከኋላው መውጋታቸው ህመሙ ጥልቅ ነው ሲሉ ገልጸዋል። ትናንት በተካሄደው በዚሁ መድረክ ላይ ለባህር በር ጉዳይ አጽንኦት የሰጡ ሲሆን ጉጅሌ ሲሉ የገለጿቸው ጥቂት የህወሓት ኃይሎች በክህደት አሳጥተውናል ያሉትን የባህር በር እንደሚያሳኩት ገልጸዋል። እንደ ከዚህ ቀደሙ ሁሉ በንግግራቸው ሰላምና ልማት እንደሚያስፈልግ አጽንኦት የሰጡት ፊልድ ማርሻሉ እኛ ጥያቄያችን አሁን አድጓል፣ ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል ሲሉን ተደምጠዋል። እያለማን ነው ሰላም ለማምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ ሀገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ፣ የቀረንን ጥያቄ ደግሞ እናሳካዋለን ሲሉ በእርግጠኝነት ተናግረዋል። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ የምንዋጋው ለደሞዝ አይደለም፣ የእኛ ገቢ ከህብረተሰብ በላይ አይደለም በማለት አስረድተዋል። ጦርነት አንፈልግም በማለት ደጋግሞ የጠቀሱት ፊልድ ማርሻሉ አንቸኩልም፣ ጦርነት አንፈልግም፣ አንቀሰቅስምም ብለዋል። በሰላም ልማትና ብሔራዊ ጥቅም የመጣን ግን መመከት አለብን። የተደራጀ ነው የታጠቀ ነው ለዛም ነው ሲሉ በአምስተኛ ዓመት ዝክረ ሰሜን እዝ መርሃ ግብር ላይ ባደረጉት ንግግር ገልጸዋል። በተመሳሳይ ዜና የባህር በር ጥያቄ ለትውልድ የሚተላለፍ ሳይሆን በእኛ ምላሽ የሚያገኝና የሚፈታ መሆን አለበት ሲሉ አምባሳደር የሺ መብራት መርሻ ገለጹ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር የሺ መብራት መርሻ ለአዲስ ዘመን ጋዜጣ እንደገለጹት ልዩነቶች ሊኖሩ ቢችሉም ሁሉም ኢትዮጵያውያን የባህር በር ጥያቄ ስኬታማነት ላይ ያለ ልዩነት በጋራ መቆም ያስፈልገዋል ብለዋል። የባህር በር ጥያቄ በዚህ ትውልድ ምላሽ ማግኘት አለበት ያሉት አምባሳደሯ አሁን ኢትዮጵያ ያነሳችውን የባህር በር ጥያቄም ዓለም እየደገፈው ይገኛል ብለዋል። አምባሳደሯ አክለውም ስልት ተነድፎ ተገቢ ባለሙያዎች ተሳትፈውበት ሰላማዊና ማንንም በማይነካ መንገድ ቀይ ባህርን የመጠቀም መብት በዚህ ወቅት መስፈን እንዳለበትም ነው የተናገሩት። አፍሪካውያንን አረብ ሀገራትንና የአፍሪካ ሕብረትን ጭምር በማስተባበር የባህር በር ባለቤትነት ጥያቄ ለትውልድ የሚተላለፍ ሳይሆን በእኛ የሚፈታ መሆን አለበትም ነው ያሉት። ጉዳዩም የኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ቀጠና ያሉ ሀገራትም ጭምር መሆኑን አንስተው ቀይ ባህር ለመላው አፍሪካ ሀገራት ከፍ ያለ ትርጉም ያለው የሕልውና ጉዳይ መሆኑን መገንዘብ እንደሚገባም አመልክተዋል። ጥያቄው መነሳቱን ተከትሎ የሚያስከፋቸው አካላት ሊኖሩ ይችላሉ ያሉት አምባሳደሯ የባህር ተጠቃሚነት የንግድ እንቅስቃሴ ከማሳለጥ ባለፈ የሰላምና ደህንነት አጀንዳ መሆኑንም ገልጸዋል። ኢትዮጵያ የባሕር በር ካገኘች ወደ ልማት፣ ወደ ዕድገት የምታመራ በመሆኗ የባህር በር እንዲዘጋባት ያደረጉት ታሪካዊ ጠላቶች መሆናቸውን ማወቅ ያስፈልጋል ብለዋል። የጥያቄውን መነሳት የማይደግፉ ወገኖች የግንዛቤ ጉድለት ያለባቸው ናቸው ያሉት አምባሳደር የሺ መብራት በኢትዮጵያ ፖለቲካ አመለካከት ተፎካካሪ ፖለቲካ ፓርቲዎች ሀገራዊ ጉዳይንና ሌሎች አጀንዳዎችን ለይተው መመልከት ይገባቸዋል ብለዋል። የአውሮፓ ሕብረትና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ስራ እንዲጀምሩ ጥሪ ቀረበ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳሐ ይታገሱ፣ በፈረንሳይ ፓሪስ እየተካሄደ በሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያ ባለቤቶች ጋር ተወያይተዋል። ዋና ስራ አስፈጻሚው በዚሁ ወቅት ባለሀብቶች በድሬዳዋ ነፃ ንግድ ቀጠና ሀብታቸውንና እውቀታቸውን ስራ ላይ ለመዋል ከወሰኑ ኮርፖሬሽኑ ደረጃውን የጠበቀ መሰረተ ልማትና የአንድ ማዕከል አገልግሎት እንደሚያቀርብ ገልጸዋል። ኢትዮጵያ በትራንስፖርት በሎጂስቲክስና መሰረተ ልማት ዘርፍ ያላትን የኢንቨስትመንት አማራጮችም አብራርተዋል። በኢትዮጵያ እያደጉ የመጡ ሀገራዊ ስትራቴጂያዊ ኢንቨስትመንቶችን ለመደገፍ የሚያስፈልጉ የትራንስፖርትና የሎጂስቲክስ ዘርፍ ለውጭ ኢንቨስትመንት ክፍት መደረጋቸውን አስረድተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው አስራ አራት ልዩ ኢኮኖሚ ዞኖችና ፓርኮች ውስጥ ከሁለት መቶ በላይ የሚሆኑ ኩባንያዎች በስራ ላይ እንደሚገኙ ነው የተገለጸው። በአዲስ አበባ ከተማ አስተዳደር ባለፉት ሶስት ወራት ከ17 ሺህ በላይ የመሬት ይዞታዎች ላይ የካዳስተር ምዝገባ ተከናውኗል ሲል የከተማዋ መሬት ይዞታና ምዝገባ መረጃ ኤጀንሲ አስታወቀ። ከመሬት ይዞታ ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት በተከናወኑ ስራዎች አበረታች ውጤት ስለመገኘቱም ኤጀንሲው ገልጿል። የይዞታ ማረጋገጥ የተረጋገጠና አዲስ ይዞታ ምዝገባ የስም ንብረት ዝውውርና የቋሚ ንብረት ምዝገባን ጨምሮ በርካታ አገልግሎቶችን እየሰጠ መሆኑንም አመልክቷል። የከተማዋ መሬት ይዞታ ምዝገባና መረጃ ኤጀንሲ የአገልግሎት አሰጣጡን በቴክኖሎጂ በመታገዝ ቀልጣፋና አስተማማኝ ለማድረግ በትኩረት እየሰራ እንደሚገኝም ተጠቁሟል። በተለይ የመሬት መረጃዎችን በዘመናዊ ቴክኖሎጂ በመታገዝ አደራጅቶ ለመያዝ የሚያስችል የመሬት መረጃ አያያዝ ስርዓት ወይም ካዳስተር ለማስፋ ለማስፋፋት ትኩረት መደረጉ ተገልጿል። በ2018 በጀት ዓመት ባለፉት ሶስት ወራት በ17385 የመሬት ይዞታዎች ላይ የካዳስተር ምዝገባ መከናወኑን የጠቀሰው ኤጀንሲው በዚህም 39048 ተገልጋዮችን በማስተናገድ 3.09 ቢሊዮን ብር ገቢ ማግኘት የተቻለ ሲሆን ቀልጣፋና ተደራሽ አገልግሎት የመስጠት ሂደት ተጠናክሮ እንደሚቀጥልም ተጠቁሟል። ዘመናዊና ሁለገብ የካዳስተር ግንባታ ስርዓት በመዲናዋ ሙሉ በሙሉ ተግባራዊ ለማድረግ የተጀመረው ስርዓት ተጠናክሮ እንደሚቀጥል ዓለም ኤጀንሲው አመልክቷል። በአበባ ምርት ከ60 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩን የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማኅበር አስታወቀ። የኢትዮጵያ አበባ አትክልትና ፍራፍሬ አምራች ላኪዎች ማኅበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለዘመን ኢኮኖሚ መጽሔት እንደገለጹት የአበባ ምርት በሀገሪቱ ኢኮኖሚ ላይ የላቀ አስተዋጽኦ እያበረከተ ይገኛል። ዓለም አቀፉ የአበባ ኢንዱስትሪ በየዓመቱ ከ15 ቢሊዮን ዶላር በላይ የሚንቀሳቀስበት ዘርፍ ሲሆን ኢትዮጵያም በዚህ ዘርፍ ከግማሽ ቢሊዮን ዶላር በላይ እያንቀሳቀሰች ትገኛለች ብለዋል። በአጠቃላይ የሆርቲካልቸር ኢንዱስትሪው ሁለት መቶ ሺህ ለሚደርሱ ዜጎች የስራ እድል መፍጠር የቻለ መሆኑን የገለጹት ዳይሬክተሩ ከዚህ ውስጥ ከስልሳ ሺህ በላይ የሚሆነውን ድርሻ የአበባ ኢንዱስትሪው የሚይዝ መሆኑን ገልጸዋል። ከሰራተኞቹ መካከል ከሰባ አምስት እስከ ሰማኒያ በመቶ የሚሆኑ ሴቶች መሆናቸውንም ጠቁመዋል። ኢትዮጵያ ያላትን አቅም ሙሉ በሙሉ መጠቀም ብትችል ዘርፉ ለብዙ ዜጎች የስራ እድል መፍጠርና ኢኮኖሚውንም መደገፍ የሚችል መሆኑን አመልክ አመልክተዋል ክቡራትና ክቡራን የሐሳብ ወዳጆች አብራችሁን ስለሆናችሁ እናመሰግናለን። አሁን ከውጭ ወዳገኘናቸው መረጃዎች እናልፋለን። እስራኤል አምስት ፊልስጤማውያን እስረኞችን መልቀቋ ተሰማ። በእስራኤልና በሐማስ መካከል እየተተገበረ ባለው የሰላም ስምምነት መሠረት አምስት ፊልስጤማውያን ከእስር መፈታታቸውን ዘገባዎች አመላክተዋል። ባሳለፍነው ወር በሐማስና በእስራኤል መካከል ያለው ግጭት እልባት ያገኝ ዘንድ በሁለቱ ወገኖች የሰላም ስምምነት መደረሱ ይታወሳል። በዚህም እስራኤል በርካታ ታጋዮች መልቀቋ ሲታወስ ስምምነቱ መተግበር ከጀመረ በኋላም አምስት እስረኞችን መልቀቋ ነው የተሰማው። ሰኞ ምሽት የተፈቱት እነዚህ እስረኞች ለሕክምና ወደ አላስካ ሆስፒታል መወሰዳቸውም ነው የተገለጸው። በሺዎች የሚቆጠሩ ፊልስጤማውያን አሁንም በእስራኤል እስር ቤት ውስጥ ይገኛሉ የተባለ ሲሆን በአፋጣኝ ከእስር እንዲፈቱም የሰብአዊ መብት ተሟጋቾች እየጠየቁ ይገኛል። የተለያዩ አገራት የውጭ ጉዳይ ሚኒስትሮች በጋዛ ጉዳይ ለመምከር በኢስታንቡል መሰባሰባቸው ተገለጸ። የኢንዶኔዥያ፣ ፓኪስታን፣ ሳውዲ አረቢያና ኳታር ውጭ ጉዳይ ሚኒስትሮች በጋዛ ተኩስ አቁምና ለሰብአዊ እርዳታ በሚቀርብበት ሁኔታ ላይ እየመከሩ ነው ተብሏል። በቱርክ መሪነት የሚካሄደው የኢስታንቡል ስብሰባ አብዛኞቹ ሙስሊም ሀገራት በጋዛ መጻኤ ዕድል ለመወያየት መሰባሰባቸው ነው የተሰማው። በቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን የተመራው የከፍተኛ ዲፕሎማቶች ውይይት ባለፈው ጥቅምት 10 2025 እስራኤልና ሐማስ የደረሱበትን የተኩስ አቁም ስምምነት አሁናዊ ሁኔታ ይገመግማል ሲሉ የዲፕሎማቲክ ምንጮች ዘግበዋል። ፊዳን እስራኤል ተኩስ አቁሙን ለመጣስ ሰበብ እየፈለገች ዳግም ግጭት እንዲቀሰቀስ እያደረገች ነው ሲሉም ተችተዋል። የፍልስጤማውያን መብት መጠበቅና የሁለት ሀገርነት መፍትሄም መቀበል ዘላቂ ሰላም እንዲመጣ ያግዛል፣ መካከለኛውን ምስራቅ ቀጠናም ረፍት እንዲያገኝ ይረዳል ሲሉ ገልጸዋል። እስራኤል ሰብአዊ እርዳታ በበቂ ሁኔታ እንዳይዳረስ እያስተጓጎለች ነው ያሉት ፊዳን፣ ከዚህ ድርጊቷ መታቀብና ለተኩስ አቁም መገዛት አለባት ብለዋል። ክቡራትና ክቡራን የሀሳብ ወዳጆች ለትንታኔ ወደ መረጥ ናቸው። የውጭ ዜናዎች ስናልፍ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ወደ አሜሪካ እንደሚሄዱ ስለ መገለጹና ሌሎች መረጃዎች አደም ያሲን ተጨማሪ መረጃ አለው። የሳዲ አልጋውራሽ መሐመድ ቢን ሰልማን ወደ አሜሪካ እንደሚሄዱ ተገለጸ። የሳዲ አረቢያ አልጋውራሽ መሐመድ ቢን ሰልማን አሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት ለማድረግ ህዳር 18 በአሜሪካ የስራ ጉብኝት እንደሚያደርጉ የዋይት ሀውስ ባለስልጣናት አስታውቀዋል። ከአራት ዓመታት በኋላ በድጋሚ ወደ ነጩ ቤተ መንግስት የተመለሱት ዶናልድ ትራምፕ በመካከለኛው ምስራቅ የሥራ ጉብኝት ሲያደርጉ ከእስራኤልም፣ ከኳታርም፣ ከዩናይትድ አረብ ኤምሬትም አስቀድመው ወደ ሳውዲ አረቢያ ማምራታቸው የሚታወስ ሲሆን ከቢን ሰልማን ጋር በጦር መሳሪያ ሽያጭ ላይ ስምነት ማድረጋቸውም ይታወሳል። ከቅናቶች በኋላ ቢን ሰልማንም በዋይት ሀውስ የሚቀበሉት ትራምፕ ሳውዲ አረቢያ የአብርሃምን ስምነት የተቀላቀሉ ሀገራት ዝርዝር ውስጥ እንድትገባ ግፊት እንደሚያደርጉ ሮይተርስ ዘግቧል። በመጀመሪያ የስልጣን ዘመናቸው የአረብ ሀገራቶች ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛነት እንዲመልሱ የሚያስችለውን የአብርሃም ስምምነት ይፋ ማድረጋቸው የሚታወስ ሲሆን በዚህም ስምምነት ላይ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ሱዳንና ሞሮኮ መስማማታቸውም አይዘነጋም። የአሜሪካ ወዳጅ ሀገር የሆነችው በፍልስጤማውያን ምክንያት ከእስራኤል ጋር በዓይነ ቁራኝ የምትተያየው ሳውዲ አረቢያ ፍልስጤማውያን የሀገርነት እውቅና እስካላገኙ ድረስ ከእስራኤል ጋር ያላትን ግንኙነት እንደማታስተካከል ሲዘገብ ቆይቷል። ረብጣ ዶላሮችን የሚሰጧቸውን የአረብ ሀገራቶችን ማጣት ያልፈለጉት፣ ወዳጃቸው እስራኤልን ማስከፋት የማይፈልጉት ትራምፕ ሳውዲ አረቢያ ወደ ስምምነቱ እንድትመጣ በቢን ሰልማን ላይ ጫና ለመፍጠር የተዘጋጁ መስለዋል። ፕሬዚዳንቱ ከቀናት በፊት ከቢቢሲ ጋር በነበራቸው ቃለ መጠይቅ ሳውዲ አረቢያ በስተመጨረሻም የአብርሃም ስምነት ላይ እንደምትቀላቀል እምነት እንዳላቸው ተናግረዋል። ከቀናቶች በኋላ በነጩ ቤተ መንግስት የሚገኙት ትራምፕና ቢንሰልማን በዚህ የሰላም ስምነት ላይ ሊስማሙ እንደሚችሉ ፋይናንሻል ታይምስ ከሁለት ሳምንታት በፊት ይዞት በወጣው ዘገባ አስፍሯል። በሪያድ በጦር መሳሪያ ሽያጭ ላይ ስምምነት ያደረጉት ትራምፕና ቢንሰልማን። ሲሆን የስምምነት በነዳጅ ሽያጭ ኪሷን ያሳበጠችው ሳውዲ አረቢያ 142 ቢሊዮን ዶላር የሚያስወጣ የጦር መሳሪያ ከአሜሪካ እንድትገዛ የሚያደርጋት እንደነበረ ሲገለጽ ቆይቷል። የጦር መሳሪያቸውን ለሳውዲ አረቢያ ለመሸጥ የተስማሙት ትራምፕ ከቀናቶች በኋላ ከቢን ሰልማን ጋር ሌላ ወታደራዊ ስምምነት ያድርጉ እንደሚችሉ ሮይተርስና ዘ ታይምስ ኦፍ እስራኤልን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። ከቀናቶች በኋላ ቢን ሰልማን የምታስተናግደው ዋይት ሀውስ መሪዎቹ ትልቅ ስምነት ሲያደርጉ ልታስመለክት እንደምትችል እየተገለጸ ቢሆንም አሁንም ድረስ ግን መሪዎቹ በምን ዙሪያ ላይ ስምነት እንደሚያደርጉ አልተገለጸም። በመካከለኛው ምስራቅ በሚገኙ ሀገራቶች ላይ እስራኤል ጥቃት በመፈጸሟ ምክንያት ስጋት ውስጥ የወደቀችው ሳውዲ አረቢያ የአሜሪካን የጦር መሳሪያና የደህንነት ከለላን ለማግኘት ጥያቄዎቿን ማቅረቧን ቀጥላለች። በእስራኤል የጦር ጀቶች አማካኝነት ጥቃት ለተፈጸመባት ኳታር የደህንነት ከለላ እንደምትሰጣት ያስታወቀችው አሜሪካ የሳውዲ አረቢያን ጥያቄ አሁንም ድረስ ልትመልስ አልቻለችም። ለአስርተ ዓመታት በጦር መሳሪያና በነዳጅ ንግድ ላይ ግንኙነታቸውን ሲያጠናክሩ የነበሩት አሜሪካና ሳውዲ አረቢያ ከዋይት ሀውስ ትልቅ ዜና ሊያሰሙ እንደሚችሉ ቅድመ ግምቶች እየተቀመጡ ይገኛል። በመካከለኛው ምስራቅ ሀገራት ላይ ጎልተው መውጣት የሚፈልጉት መሐመድ ቢን ሰልማን በዚህ ወር አጋማሽ ወደ ዋሽንግተን ዲሲ እንደሚያቀኑ ተረጋግጧል። ዩክሬን ከአሜሪካ የአየር መከላከያ መቀበሏን አስታወቀች። የዩክሬኑ ፕሬዝዳንት ቮሎሚር ዘለንስኪ ሀገራቸው ዩክሬን የሩሲያን ጥቃት ለመከላከል የሚያስችላትን የአየር መከላከያ መቀበሏን አስታውቋል። በዩክሬን ላይ ሚሳይሎቿን በማስወንጨፍ በሕፃናቶች ላይ ጥቃት ስትፈጽም እንደነበረ ሲነገርላት የነበረችው ሩሲያ ከዚህ በኋላ ሚሳይሎቿን ተጠቅማ በዩክሬን ላይ ጥቃት ከፈጸመች ይህንን ጥቃቷን የሚከላከል የጦር መሳሪያ ዩክሬን ከአሜሪካ እንደተቀበለች አልጀዚራ ዘግቧል። ለአውሮፓ ሀገራቶች የአየር መከላከያ እንዲሰጣት ጥያቄ ስታቀርብ የነበረችው ዩክሬን ሀገራቶቹ የጦር መሳሪያ በብዛት ባለማቅረባቸው ምክንያት ኪየቭ ሞስኮ በምትልካቸው ሚሳይሎች አማካኝነት ጉዳት ስታስተናግድ መቆየቷም አይዘነጋም። በቭላድሚር ፑቲን ትዕዛዝ በሀገራቸው ላይ ጥቃት ሲፈጸምባቸው የነበሩት ቮሎድሚር ዘለንስኪ ተጨማሪ የአየር መከላከያዎች በአሁኑ ወቅት በዩክሬን እንደሚገኙና ወደ ስራ እየገቡ መሆናቸውን በማህበራዊ ሚዲያቸው ላይ አስታውቋል። የአየር መቃወሚያዎችን ከአሜሪካ የተረከቡት ዘለንስኪ የመሰረተ ልማቶችና የዩክሬን ከተሞችን ለመጠበቅ ተጨማሪ የአየር መቃወሚያዎች እንደሚያስፈልጉ ተናግረዋል። በዩክሬን አማካኝነት ከሩሲያ ጋር ጦርነት ሲያደርጉ የነበሩት የኔቶ አባል ሀገራቶች ከአሜሪካ የጦር መሳሪያዎችን በመግዛት ወደ ዩክሬን ሲልኩ መቆየታቸውንም አልጀዚራ ዘግቧል። ሀገራቶቹ የጦር መሳሪያ ወደ ኪየቭ ቢልኩም ዩክሬንን ግን ከሩሲያ ጥቃት መከላከል አልቻሉም። ጦርነቱን ለምን በጊዜ እንዳላጠናቀቁ ሲጠየቁ ከአውሮፓ ሀገራቶች ጋር ጦርነት እያደረጉ መሆናቸውን ተናግሮ የነበሩት ቭላዲሚር ፑቲን አሁንም በዩክሬን ላይ ወታደሮቻቸው ጥቃት እንዲፈጽሙ ትዕዛዝ ማስተላለፋቸውን ቀጥለዋል። የሩሲያ ጦር ትናንት ምሽቱን በዩክሬን ሰሜናዊ መስራቅ ክፍል ሱሚ ክልል ላይ ባደረሰው ጥቃት አንድ ሰው ሲገድል አምስት ልጆች ላይ ጉዳት ማድረሱ ተገልጿል። በሩሲያ ጥቃት ዜጎቿን ለሞት አሳልፋ የሰጠችው ዩክሬን በሩሲያ ሳራቶቫ የነዳጅ ማጣሪያ ላይ ጥቃት ስታደርስ ጥቃቱ በሰባት ሳምንታት ውስጥ ለአራተኛ ጊዜ እንደሆነ ይፋ ተደርጓል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ባለፈው ሳምንት በሩሲያ የነዳጅ ማጣሪያ ፋብሪካዎች ላይ በተደረገው ጥቃት የሞስኮ የነዳጅ የማጣራት አቅም በ20 በመቶ እንዲቀንስ መደረጉን ተናግረዋል። የአሜሪካ ቶም ሀውክ ሚሳይል እንዲሰጣቸው ለዶናልድ ትራምፕ ጥያቄ ሲያቀርቡ የነበሩት ዘለንስኪ ለጊዜውም ቢሆን የሩሲያን ጥቃት ጥቃቶች የሚከላከሉበት የአየር መከላከያ ጦር መሳሪያ ከዩናይትድ ስቴትስ ተቀብለዋል። On Venezuela in particular.

የአደንዛዥ ዕፅ አዘዋዋሪዎች ላይ ጥቃት ሲፈጽሙ የነበሩት በፈጸሟቸው ጥቃቶች 64 ሰዎችን ያስገደሉት ትራምፕ አሁንም በሚናገሩት ንግግር የዓለም አቀፉ ማህበረሰብ ማወዛገባቸውን ቀጥለዋል። በአሜሪካ 50 ሚሊዮን ዶላር ጨረታ ሲወጣላቸው የነበሩትና የአሸባሪዎች መሪ ሲባሉ የከረሙት የቬንዜላው ፕሬዝዳንት ኒኮላስ ማሮ ዋሽንግተን በቬንዜላ ምድር ላይ ስርዓት ለውጥ ለማድረግ ስራ እየሰራች እንደሆነ ሲናገሩ ቆይተዋል። ሀገራቸው አሜሪካ በፓናማ ላይ ጥቃት ከፈጸመች ከአስርት ዓመታት በኋላ ትልቁን ሰራዊታቸውን በካሪቢያን ባህር ላይ ያሰፈሩት ትራምፕ ወታደሮቻቸው በአደንዛዥ ዕፅ አዘዋዋሪዎች ላይ ብቻ እንጂ በቬንዙዌላ ላይ ጥቃት እንደማይፈጽሙ ተናግረዋል። በአንድ ንግግር ሁለት ምላስ የሆኑት ትራምፕ የአሜሪካ እርምጃ ያደንዛ የጽን ለማስቆም ሳይሆን የረዥም ጊዜ ተቃዋሚያቸው የሆኑት ማሮንን ከስልጣን ለማባረር ያለመ እንደሆነ የቀረበውን ሀሳብ ውድቅ አድርገዋል። ትራምፕ ይህንን ንግግር ውድቅ ቢያደርጉም ፕሬዚዳንት ኒኮላስ ማሮ በስልጣን ላይ የሚቆዩበት ጊዜ ትንሽ መሆኑን አስታውቀዋል። ሲያይ በቬንዜላ እንደሚሰማራ ሲያስታውቁ የነበሩት ትራምፕ በካሪቢያን ባህር ላይ ቢቱ 52 የጦር አውሮፕላን ማስተማራታቸውን መግለጻቸውም ይታወሳል። አሜሪካ በካሪቢያን ባህር ላይ የምትፈጽመውን ጥቃት ከኒኮላስ ማሮ በመቀጠል የተቃወሙት የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ ዩናይትድ ስቴትስ በአካባቢው በሚገኙ ጀልባዎች ላይ የምትፈጽመው ጥቃት በላቲን አሜሪካ ሀገራት ላይ የበላይነት ሀገሪቷን ለማሳየት የተጠቀመችበት ዘዴ እንደሆነ መግለጻቸውን ቢቢሲ ዘግቧል። በቬንዙዌላ ላይ ሀገራቸው ጥቃት እንደማትፈጽም ሲናገሩ የነበሩት ትራምፕ ከቬንዙዌላ 927 ኪሎ ሜትር በምትርቀውና የአሜሪካ የጦር ሰፈር በሆነችው ፖትሮሪኮ ውስጥ የጦር አውሮፕላን መንደርደሪያ እንዲታደስ ትዕዛዝ ማስተላለፋቸውን ሮይተርስ ዘግቧል። ዩናይትድ ስቴትስ ከመስከረም አስራ ሰባት ጀምሮ በደሴቲቱ ላይ የተለያዩ የአየር መንገድ ጥገናዎች ስታደርግ መቆየታ የተገለጸ ሲሆን ይህም ተግባሯ በቬንዙዌላ ላይ ጥቃት እንድትፈጽም ምቹ አጋጣሚ እንደሚፈጥርላትም ተነግሯል። የተከበራችሁ የሐሰብ ሚዲያ ወዳጆች ለዛሬ መራር ጠን የያዝናቸው የአገር ውስጥና የውጭ መረጃዎች እነዚህ ነበሩ። ከማጠናቀቃችን በፊት ዋና ዋና ጉዳዮችን እናስታውሳችሁ። ኢትዮጵያ በኢፍትሐዊነት ያጣችውን የባህር በር ጥያቄ እናሳካዋለን ሲሉ የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የባህር በር ጥያቄ ለትውልድ የሚተላለፍ ሳይሆን በእኛ ምላሽ የሚያገኝና የሚፈታ መሆን አለበት ሲሉ አምባሳደር የሺ መብራት መርሻ ገለጹ። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ሥራ እንዲጀምሩ ጥሪ ቀረበ። ከውጪ የተለያዩ ሀገራት ውጭ ጉዳይ ሚኒስትሮች በጋዛ ጉዳይ ለመምከር በኢስታንቡል መሰባሰባቸው ተሰማ። እነዚህንና ሌሎች መረጃዎችን በመከታተል አብራችሁን ስለቆያችሁ እናመሰግናለን። ጤና ስጥልን።